ለህዳሴ ግድብ ስናነሳ ኢትዮጵያ ህዝብ ለህዳሴ ግድብ ማድረግ ያለበትን ነገር አድርጓል ስንል፣ ገንዘቡን አውጥቷል፣ ጉልበቱን አውጥቷል፣ በሞራል ደግፏል፣ ሰላማዊ ሰልፍ ወጥቷል፣ ሌሎች ይህን እንቅፋት ሊሆን የሚችለው ማንኛውም ነገር ታግሏል። ይህ የሰራዊትም ከዚህ ህዝብ የወጣ ነው። ይሄ አሁን የሚባለው ህዝብ ያደረገው ነገርም ከማድረግ የቀረበት ነገር የለም። ሰራዊት ገንዘቡንም አዋጥተዋል። ለህዳሴ ግድብ ማድረግ የሚገባው ነገር አድርጓል። ህዳሴ ግድብ እንዳይደናቀፍ ህይወት ከፍሏል፣ ደም ከፍሏል። ህዳሴ ግድብ ስራው እንዳይቋረጥ መንገድ ሰርቷል። ከማንኛውም በላይ የህዳሴ ግድብ በዚህ ደረጃ መጠናቀቅ የሚያስደስቶ ኢትዮጵያ ቢኖር ምናልባት ከሰራዊት በላይ ነው ብሎ ማሰብ አይቻልም። ሰራዊቱ ከ210 ኪሎ ሜትር በላይ መንገድ ጠርጓል። ያ ኮምቦ የሚጓጓዝበት ዝሞ ማጀብ ፈንጂ ማምከን ታጥቆ የመጣን ማስወገድ መከላከል ብቻ አይደለም ነገሩ። ሞርተር የሚባል መሳሪያ ያለንና የእሱ አመታት በድግሪ ነው። ከተራራው ጀርባ ነው የሚመታ ጥላትን ከተራራ ጀርባ እና ከህዳሴ ግድቡ ጀርባ ብዙ ሚስጥሮች አሉት። ሶስቱን ሁሉ ድል ያደረገ ነው። ድህነትን ታሪክ የሚያደርግ ፕሮጀክት ነው። ሰራዊት ሁሉም ነገር ሰጥተዋል ስንል ከሌላ የተለየ ከገንዘብም ከጊዜውም ከሌላውም በላይ ህይወት ሰጥተዋል፣ ደም ሰጥተዋል። በመቶዎች የሚቆጠሩት መስዋዕትነት ከፍሏል። ህዳሴ ግድብ ላይ ሊመጣ የሚችለውን አደጋ ከመከላከል አንጻር ህዳሴ ግድብ ለዚህ ደረጃ መድረስ እጅግ በጣም የሚያስደስት ነው። ስለዚህ አጠቃላይ መላየም መከላከያ ሠራዊት በህዳሴ ግድብ ዙሪያ ላይ እጅግ በጣም ደስተኛ ነው። ሰሞኑ ማዕረግን ከተሰጣቸው አካላትም ይህን ሲመሩ የነበሩ ሰዎች የዚህ ሹመት ባለቤት ሆነዋል። ህዳሴ ግድብ ሲጠብቁ የነበሩት፣ መንገድን ሲያሰሩ የነበሩት፣ መሰናክል ሲያስወግዱ የነበሩት መሪዎች እዛ ጋር ክፍለ ጦርን ሲመሩ የነበሩ ሰዎች እዛ ያለው ኮርን ሲመሩ የነበሩ ሰዎች ሁለት ነገር ነው። ኦፍ ኮርስ የህዳሴ ግድብ ለዚህ ግን መድረስ እስካሁን ድረስ ለሰሩት ደግሞ ከሌላ ጋር ተወዳድሮ ማዕረግ ማግኘት እጅግ በጣም የሚያስደስት ነው። በዚህ ደስታ ወቅት ላይ ሆኖ ደግሞ እንደዚህ አይነት መሪዎቹ እዛ ጋር የለፉ፣ እዛ ጋር የሰሩ እዛ ብቻም ሰው ሌሎቹም አካባቢ ላይ እንደዚህ አይነት ልፋት የሰሩ የጸጥታን ሁኔታን በተገቢ መንገድ ሲሰሩ የነበሩ እንዲህ አይነት ማድረግ ማግኘት እጅግ በጣም በሰራዊት ውስጥ ልዩ ክብርንም ልዩ መነሳሳትም የፈጠረ የመከላከያ ሰራዊት በዚህን ወቅት የተሰጡት ሹመቶች ሁለቱንም ድርብ ድሎች አድርጎ ነው የሚወስደው። በሞከሩት ሁሉ አመጣጥ የመለስንበት ስለሆነ በጣም ብዙ ፋይዳ ያለው ነው እና ትልቅ ነገር ነው። የመነሻ የመታደስ የመለወጥ ሀውልት ነው። ስለዚህ ሌሎች ለማድረግ ሌሎች ልማቶችን ለማፋጠን ብሔራዊ ጥቅም ብለን ያሰብናቸውን ለማከናወን ትልቅ መነሻ ነጥብ ነው እና በሱ ልክ ነው ማየት የምፈልገው።